አሁን ያልኩን እኔ ጥያቄ ልጠይቃለሁ እሺ እሱ ያሉትን የትኛው ጥያቄ ልጠይቃለሁ ክርስቶስ የተሰቀለው አምላክ የአብርሃምን ዘር ይዟል አለ ያዘ ይዟል እንጂ ይዟል አዎ ስለዚህ በተበላሸ ስጋ ነው ኢየሱስ ክርስቶስ ራሱ በጭራሽ በምን እንዴት ታዲያ ከሀጢያት ነፃ በሆነ ስጋ ኢየሱስ ክርስቶስ ከወንድ ዘር አልተወለደም። አይደለም ከወንድ ሰራ ይወለድ። ከስጋዋ ግን አልነሳም። ኦፍ ኮርስ ከስጋዋ ነሳ ስንል እኮ አይደለም ሌላ ስጋ ነው ያመጣው። አይደለም በጭራሽ። እሺ የሷ ነው አይደለም ከስጋ ነሳ ስንል የሷ ነው አይደለም የሷ ነው እንጂ የሷ ነው እንጂ ከስጋ ነሳ ስንል እዚህ ጋር እኮ ነው ዋናው ፖይንት ያለው። ከስጋ ነሳ ስንል እና ኃጢያት ደግሞ ይሄ መርገመ ስጋ መርገመ ነፍስ የሚባለው ነገር በሰዎች ሁሉ ላይ ያለ የሚለውን ሀሳብ ስናመጣ ኃጢያት በደም የሚተላለፍ ነገር ነው አደለ መርገመ ስጋ መርገመ ነፍስ የሚለው ሀሳብም በደም የሚተላለፍ ነው ብላችሁ እናንተ ምታም በጽንስ ግን ይቆራኛል። በጽንስ ይቆራኛል ብሎ ያስተማር አባት እንዴ ሰው በአዳም አንተ ብሎ ያስተማር ብላ ጠይቀኝ ቅድም እኮ ቅድም ነገርኩ። ቤተክርስቲያን ባለስልጣን ናት። አሁን እኔም ጠይቀህ ሰው የመርገሙ ተካፋይ ሆኗል አልሆነም? አልሆነም የአዳም መርገም ተካፋይ በምን መንገድ ግን፣ ይህም ብቻ ንገረኝ እሱ በምን መንገድ በምን መንገድ? ምክንያቱም መጽሐፍ ቅዱስ እኔ የአባቶችን የአባቶችን ኃጢአት ወደ ልጆች የማመጣ አይደለውም ይላል፣ አይደል አይደል። ኃጢአት አይወረስም ይላል ባይብል፣ ነው የሚለው በምን መንገድ ነው የአዳም መርገም ተካፋይ የሆነው ሰው? ሰዎች ሁሉ በባህሪያቸው ሰዎች ሁሉ ኃጢአት የማድረግ ዝንባል ያላቸው በባህሪያቸው ኃጢአት የማድረግ ዝንባል ያላቸው ሰዎች ሁሉ እኮ በባህሪ ሲወለዱ ባህሪ ምንድን ነው? የሰውነት ባህሪ ኔቸር ኔቸር ነው። ማነው የፈጠረው? እሱ እግዚአብሔር። ስለዚህ ለሃጢያት የሚስማማ ነው እሱ ነው የፈጠረው። ከአዳም ጋር በኋላ ያልኩኝ ያለው እኮ እሱ እንዴት ተዋረስ ነው እኮ እሱ ነው። ያ አዲስ ባህሪ ነው ያመጣው። በጭራሽ አይደለም። እሱ ነው እያነሳ ያለው። እና እሱኛውን ነገር ላስቀምጥ። አዳም ሲወድቅ አዳም የወደቀው ኦልሬዲ ውድቀት የምንለው ሀሳብ እሱ ስለሆነ ማለት ነው። አዳም የወደቀው መውደቁም የታወቀበት ምክንያት ሁለት ምክንያት ነው። አንደኛው የሚሞት ስጋ፣ የሚበሰብስ ስጋ ሆነ፣ ሟች ፍጡር ሆነ ብሎ መጽሐፍ ቅዱስ እራሱ ይነግረናል። ሁለተኛ ደግሞ ለምን ሞት? ባለመታዘዙ ምክንያት እንጂ፣ ከዛ በፊት ይሞት ነበር። ከእግዚአብሔር ጋር በህብረት የሚኖርም ነበር። አዎ በበላህበት ቀን ትሞታለህ ተባለ። በበላበት ቀን የመሞት ጉዳይ በስጋ የመሞት ጉዳይ ብቻ አለመሆኑን የምናውቀው በበላበት ሰዓት አልሞትም። ስለዚህ ከሄ የስጋ ሞትን ብቻ አይደለም እያነሳን ያለ ነው ማለት ነው። ከእርሳችን እንዳንወጣ እንጂ፣ ነገር ግን ኮራፕትድ የሆነ ሰውነት ጭምር ነው። ለኃጢአት በቀላሉ የሚሸነፍ ሰውነት ጭምር ነው ያዘው። የሚታመምና የሚሞት ሰውነት ጭምር ነው ያዘው። ስለዚህ ከአዳም ተወረሰ ስንል እሱን እያልን ያለ ወር ደግሞ ከአዳም የመጣ እኮ በምን መንገድ ወረስ ነው ነው የሚጠየቀው። በምን መንገድ ወረስ ነው? ሁላችንም በአዳም ወረስ ነው። በሴክስ ነው የወረስ ነው? ሁላችንም እኮ በምን ሁላችንም ያንን የወደደ ባህሪ ኢንሄሪት ስላደረግን፣ በምን ለምን ማለት መላ ምን በምን ወረስ ነው እሱ መልሰልኝ። እሱ ነው መመለስ ያለበት። አዳም ከአዳም አዎ ከአዳም ቀጥሎ የመጣው ሰኪ እ ከአዳም ተወልዶ የመጣው ወ ደግሞ በአዳም ወገብ የነበረን ስለሆንም ከአዳም ጀምሮ የተወለደ ምንድን ነው ወገብ ያ ወገብ ዘር ማለት ነው። ስለዚህ ታዲያ ከየት አመጣው? ለምን አልከኝ ቅድም፣ ለምን ለምን ከአዳም ከወንድና ከስጋ ፈቃድ የተወለደ በሙሉ ወንድና ሴት ፈቃድ የተወለደ በሙሉ ያንን ኢንሄሪቲ አድርጓል። ነገር ግን ወደ ማርያም ስንመጣ ማርያም አስቀድማ ድናለች፣ ነጽታለች አሉ። የወለዷት ግን የአዳም መርገመስጋና መርገመነፍስ እንዳለባቸው እርግጠኞች ነው። ይኸው እሷም ተገኝታ ከመርገመስጋ መርገመነፍስ ካለበት ተገኝታ ንጹህ ናት እያሉ ኢየሱስ ግን ከእሷ በመወለዱ ብቻ ንጹህ መሆን አይችልም እያሉ ነው አይደለም? እንደሱ አይደለም፣ አደለም ኢየሱስ እኔ ጠየቅኩ ስግ እኛ እመቤታችን ከዛ ተገኝታ ንጹህ ሆነች የምንለው በመጠበቅ ነው። በራሱ አደለም፣ በራሷ በፍጹም፣ በመጠበቅ እግዚአብሔር በእናቷ ማፀን ጠበቃት። ለምን? ለዛ በአንተና በሴቲቱ መካከል ጠላትነትን አድርጋለሁ። ይሄ ነው የዲያብሎስ ቶ ማርያም በአዳም ወገብ ውስጥ እንደነጭ እንቁ ታበራ ነበር ይላል። ወርቅ ለምሳሌ ከሻኪሶ ወርቅ ከጭቃ ውስጥ ነው የሚወጣው። ከጭቃ ውስጥ ነው የሚወጣው። ወርቅ የሚያወጣው ሰው ጭቃ ለብሶ ነው የሚወጣው። ሲወጣ ግን ወርቅ ነው። እግዚአብሔር የሰው ልጆችን የመዳን ፈቃድ ፍላጎት የሚያውቅ እግዚአብሔር አስቀድሞ ለዚህ ታላቅ ድህነት አዘጋጅቷታል። ስለዚህ በአዳም ወገብ ንጹህ ያልሆነና ደግሞ መርገመስ ጋር መርገመስ ያለበትና ያልነበረበት ሁለት ዘር ነበር ማለት ነው። የማርያም እመቤታችን ብቻ ነው የተገኘችው እኮ የማርያም እና ነው።